ዛሬ በኢትዮጵያ በእግር ኳስ ውስጥ ታላላቅ ድግሶች አንዱ ይደረጋል። እሱም በቀድሞው ሲያመው የኢትዮጵያ ጥሎ ማለፍ ዋንጫ የአሁኑ የኢትዮጵያ ዋንጫ ፍጻሜ ባልቶዎቹ በሲዳማ ቡና የእግር ኳስ ቡድንና በወላይታ ዲቻ መካከል ዛሬ ሰኔ 1፣ 2017 በአዲስ አበባ ስታዲየም በዕለት እሁድ በ9 ሰዓት ላይ ይደረጋል። ከታርኩ ስንጀምር የኢትዮጵያ የጥሎ ማለፍ ዋንጫ 1945 የተመሠረተ ሲሆን በውድድሩ ታርክ የአዲስ አበባ ክለቦች ዋንጫውን ደጋግሞ በማንሳት ባለታርክ ሲሆን በውድድሩም ብዙ ጊዜ ዋንጫውን ያነሱ መቻል ዋንጫውን 14 ጊዜ በማንሳት የሚመራ ሲሆን ቅዱስ ጊዮርጊስ 10 ጊዜ በማሸነፍ ሁለተኛ ክለብ ሲሆን፣ ይህን ዋንጫ ያነሱ የክልል ክለቦች የሲዳማ ክልል ታርካዊው ቡድን ሐዋሳ ከነማ እንዲሁም ሀሬር ከነማ፣ ፋሲል ከነማና ወላይታ ዲቻ ከክልል ክለቦች ዋንጫውን ያነሱ ክለቦች ውስጥ ይጠቀሳሉ። ይህ ውድድር የሚመራው በተለመደው በሊጉ ኮሚቴ ሳይሆን በኢትዮጵያ እግር ኳስ ፌዴሬሽን በመሆኑም በሁለት ሺ አስራ ስድስት ዓመተ ምህረት ስያሜውን በመቀየር የኢትዮጵያ ዋንጫ በመባል የቀድሞውን ስያሜ ተቀይሯል። ይህንን ዋንጫ በአዲስ ስያሜ መደረግ በተጀመረበት አሜት ላይ ወላይታ ዲቻ ከኢትዮጵያ ቡና ጋር ለፍጻሜ የደረሰ ሲሆን በአጨቃጫቂው በዳኝነት ክስቴቶች የታጀበውን ፍጻሜ ኢትዮጵያ ቡና በማሸነፍ የውድድሩ አሸናፊ ለመሆን ችለው ነበር። የዛሬው የኢትዮጵያ ዋንጫ ፍጻሜ በሁለቱ ጎሮበታሞች አልቶዎቹ ሲዳማ ቡናና በወላይታ ድቻ መካከል በአዲስ አበባ ስታዲየም 9 ሰዓት የሚደረግ ሲሆን ጨዋታውን ለመከታተል የሁለቱም ቡድን ደጋፊዎች ወደ አዲስ አበባ በብዛት ገብተዋል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን ትናንትና ማታ ማለትም ወደ አራት ሰዓት ገደማ ለሁለቱም ተጓዥ ደጋፊዎች መልካም ያልሆነ ዜና በፌስቡክ ገጹ ላይ ለጥፎ ተገኝተዋል። ዜናው በነገው ዕለት በወላይታ ድቻ እና ሲዳማ ቡና መካከል የሚደረገው የኢትዮጵያ ዋንጫ የፍጻሜ ጨዋታ ከአቅም በላይ በሆነ ምክንያት በዝግ እንዲካሄድ ተወስኗል። ጨዋታው በኢትዮጵያ ቴሌቪዥን ኢቲቪ በቀጥታ ይተላለፋል። የሚል ነበር። በመሆኑም ፌዴሬሽኑ ይህንን ውሳኔ በጊዜ ማሳዘቅ ነበረበት። ተጓዥ ደጋፊዎች ብዙ በብዙ ወጪና ዝግጅት ራሳቸውን አዘጋጅተው ከገቡ በኋላ መደረጉ አግባብነት የሌለው ይመስላል። 2017 የኢትዮጵያ ዋንጫ ፍጻሜ ተፋላሞዎች ሲዳማ ቡናና ወላይታ ዲታ በስብስባቸው አንጻር ስንመለከት ሲዳማ ቡና የተሻለ የቡድን ስብስብ ያለው ቡድን ሆነው እናገኘዋለን። እርስ በርስ ገናኙ ሲዳማ ቡና በእርስ በርስ ግንኙነታቸው የተሻለ የማሸነፍ ታርክ ያለው ቡድን በመሆኑ የተሻለ ውጤት ሊያስመዘግብ ይችላል ተብሎ ይታመናል። የ2017 የሊጉ ያላቸው የደረጃ ሰንጠረዥ የሊጉ ሰንጠረዥ ከ33ኛ ሳምንት ጨዋታዎች በኋላ ሲዳማ ቡና የተጫወተው የጨዋታ ብዛት ሰላሳ አንድ ነው። የጎል ልዩነት የአንድ ጎል ዕዳ ነጥብ አርባ ስድስት ስሆን ያለበት ደረጃ አራተኛ ነው። ወላይታ ዲቻን ስንመለከት የተጫወተው የጨዋታ ብዛት ሰላሳ አንድ ነው። የጎል ልዩነት ዜሮ ነው፣ የተቆጠረበትና ያስቆጠረው እኩል ነው። ነጥብ አርባ አምስት ስሆን ያለበት ደረጃ አምስተኛ ነው። በኢትዮጵያ ዋንጫ ያላቸው ታርክ ስንቃኝ ሲዳማ ቡና በኢትዮጵያ ዋንጫ ያላቸው ታርክ ለዋንጫ አዲስ ነው። አዲስ ታርክ ለማጻፍና የተሻለ የክለቡ የትላልቅ ዋንጫ ጉዞ ለማስጀመር የሚደረግ የሞት ሽሬት ጨዋታ ይሆነዋል። ወላይታ ዲቻ በውድድሩ ያለውን ታርክ አንድ ጊዜ ዋንጫውን አንስተዋል። የግብጹን ዘማልክን በጥሎ ማለፍ በማሸነፍ በኢትዮጵያ ክለቦች ታርክ ትልቅ ጀብድ የሠራ ቡድንም ነው። በ2016 የፍጻሜ ተፋላሚ ቡድንም ነው። በውድድሩ የተሻለ ታርክ አለው። ከአሰልጣኞች ጋር ተያይዞ ሁለቱም ምርት ከሚባሉ አሰልጣኞች መካከል ሲሆኑ በተለይ የሲዳማ ቡናው አሰልጣኝ አድሴ ካሳ የኢትዮጵያን እግር ኳስ በተሻለ መልኩ የተረዱና የሚያውቁ የተሻለም ልምድ ያለቸው አሰልጣኝ በመሆናቸው ዛሬ ታርክ ሊሰሩ ይችላሉ። ይህን ስላችሁ ወላይታ ዲቻ በቁጭት መዳ የሚገባ ቡድን ነው። አምና በፍጻሜው በአጨቃጫቂው ዳኝነት ያጣውን ዋንጫ ለማንሳትና በተጨማሪ ከአድሴ ስር የሰራ እና በደንብ የሚተዋወቁ አሰልጣኞች የታክቲክ ፍጥጫ እንደሚኖረው አምና ነው። ዳኝነቱ ግን በጥንቃቄ መታየት አለበት እላለሁ። የውጤቱ ግምታችሁን ከኮመንት ስር አስቀምጡ። መልካም ቆይታ። አዘጋጅና አቅራቢ አማኑኤል ደጀኔ ቻናላችንን ሳብስክራይብ በማድረግ ቤተሰብ ሆኖችው።